ሰላም ጤና ይስጥልኝ እንደምንቆያችሁ የአንድ ቤት ቤተሰቦች የዛሬው ዝግጅታችን ክንፉን ወደ ላቲን አሜሪካ ያቀናል የዓለም ፖለቲካ እንደ ዥዋዥዌ በሚወዛወዝበት አንዱ ሲወርቅ ሌላው በሚነሳበት የአያላን ክንድ ደካሞችን በሚፈትሽበት በዚህ ዘመን በካሪቢያን ባህር ላይ የሞት ጥላ አጥልቷል ቬንዙዌላ በውጥረት ውስጥ ነች የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ አይ ላይን ተፋጠዋል። ነገሩ የድመትና አይጥ ጨዋታ ይመስላል። ግን በዚህ ጨዋታ የሚበላው አይጡ ብቻ አይደለም፣ ድመቱም ጥፍሩ ሊነቀል ይችላል። የዓለም ሁኔታዎች እንደሚሉት ጦርነት የሚጀመረው ጥይት ሲተኮስ ሳይሆን ፍርሃት በነገሰ ጊዜ ነው። ዛሬ በቬንዙዌላ ምድር እየሆነ ያለው ይህ ነው። እስቲ ወደ ኋላ መለስ እንበልና ይህን የካሪቢያን ድራማ በዝርዝር እንፈትሻው። አብራችሁን ቆዩ።

በቬንዙዌላ ምድር ፀሐይ እንደወትሮ ብታበራም ብታበራም፣ በቤተመንግስቱ ሚራ ፍሎሪስ አካባቢ ግን የነገሰው ድባብ ሌላ ነበር። የደቡብ አሜሪካ ሰማይ በጦርነት ደመና እየጠቆረ ነው። ፕሬዝዳንት ኒኮላስ ማዱሮ በብሔራዊ ቴሌቪዥን መስኮት በቃሉ ተመልካች ሲታዩ የተረጋጉ፣ በራስ መተማመን የተሞሉ አርፎ ተርፎ ተማሪዎችን ሰብስበው ሲያወሩ ፊታቸው ላይ የድል ፈገግታ ይነበባል። ነገር ግን ታሪክን ወደ ኋላ መለስ ብለን ስንፈትሽ ብዙ አምባገነን መሪዎች የመጨረሻ ሰዓታቸው ሲቃረብ የሚያሳዩት ባህሪ እንዲህ አይነት ነው። ልክ እንደ ኢራቁ ሳዳም ሁሴን ወይም በሁለተኛ ዓለም ጦርነት ማብቂያ ላይ በበርሊን ምሽግ ውስጥ እንደነበረው አዶልፍ ሂትለር ውጭው ሲናወጥ መሪዎቹ ግን ሁሉ ነገር በቁጥጥር ስር ነው የሚል ጭምብል ያጠልቃሉ። ማዱሮም በዛች ዕለት የተናገሩት ንግግር ግን እንዲሁ የፖለቲካ ፕሮፓጋንዳ ብቻ አልነበረም። አንድን ዓለምን ያስደነገጠ፣ ምናልባትም የአሜሪካን ፔንታጎን ጀነራሎችን እንቅልፍ የነሳ እቅድ ይፋ አደረጉ። ስሙም ፕላን ኢንዲፔንደንሲ 200 ወይም የነጻነት እቅድ 200 ይሰኛል። ተመልካቾቻችን ይህ እቅድ ምንድን ነው? እንመልከተው። የቬንዙዌላ መከላከያ ሚኒስትር ይፋ እንዳደረገው ሀገሪቱ በሙሉ ወደ 284 ታክቲካዊ የጦር ቀጠኖች ተሸንሽናለች። እነዚህ ዞኖች በስፓኒሽኛ ቋንቋ ፋንቴስ ደይ ባታሊያ ወይም የውጊያ ግንባሮች ይባላሉ። ይህም ምን ማለት እንደሆነ ድንገራችሁ ማድሮና ወታደራዊ አማካሪዎቻቸው አንድ መራር እውነት አምነዋል። ያ እውነት ምንድን ነው? የአሜሪካ ግዙፍ ጦር ፊት ለፊት ገጥሞ ማሸነፍ እንደማይችሉ ጠቃሉ። በዘመናዊ ቴክኖሎጂ የታገዘው የአሜሪካን የአየር ኃይል በባህላዊ ጦርነት መመከት ለቬንዙዌላ ልክ ሳት ውስጥ እንደገባ ቅቤ መሆኑን ተረድተዋል። ስለዚህም ማዱሮ የጦርነት ታሪክን ገለጡ። ለታሪክ መጻሕፍትን ወደ 1960 ዎቹና 70 ዎቹ የቪየትናም ጦርነት ወሰዳቸው። የአሜሪካ በወቅቱ የዓለምን ዘመናዊ የጦር መሳሪያ ዛ። በሺዎች የሚቆጠሩ ወታደሮችን አሰልፋ ወደ ቪየትናም ገባች። ነገር ግን የገጠማት ነገር ያልጠበቀችው ነበር። ቤት ኮንጎች ፊት ለፊት አልተዋጉም። ጫካ ውስጥ ተደበቁ። መሬት ውስጥ ዋሻ ቆፍረው ከተማ ገነቡ። ገበሬው በቀን ያርሳል፣ በሌሊት ይተኩሳል። ጀኔራል ቮ ኒዮጎን ጊያፕ የተባለ የቪየትናም ጦር መሪ የተጠቀሙት ይህን ስልት ዋሩፍ ዘፍሊ ወይም የቁንጫ ጦርነት ይባላል። ውሻው ምን ያህል ግዙፍ ቢሆንም በሰውነት ላይ የተሰማሩት በሺ የሚቆጠሩ ቁንጫዎችን ሊታገል አይችልም። ይደክማል፣ ይዝለፈለፋል፣ በመጨረሻ ይወርቃል። ኒኮላስ ማዱሮም የአሜሪካ ወረራ ካለ በቬንዙዌላ ምድር ሊደግሙት እያሰቡት ይህን ታሪክ ነው። ፕላን ኢንዲፔንደንሲ 2000 የቬንዙዌላ ወታደራዊ መዋቅር ከስር መሰረቱ የሚቀይር ነው። ታንኮችና መድፎች ከትላልቅ ካምፖች ወጥተው ወደ ጫካዎችና ተራሮች ተበትነዋል። የጸራሩ ፕላን ሚሳይሎች በከተማ ሕንፃዎችና በገጠር መንደሮች መካከል ተደብቀዋል። ዓላማው ግልጽ ነው። አሜሪካ ወረራ ብትፈጽም አንድ ወጥ የሆነ ጦር ሜዳ አታገኝም። ይልቁንም እያንዳንዱ መንደር፣ እያንዳንዱ የካራካስ ሰፈር፣ እያንዳንዱ የቬንዙዌላ መንደር፣ እያንዳንዱ የጫካ መንገድ ወደ ሞት ቀጠና ይቀየራል። በዚህ ክፍል ውስጥ ወታደሩ ብቻ አይደለም ተዋናዩ። የቦሊቫሪያን ሚሊሻዎች፣ ፖሊሶች፣ አልፎ ተርፎ ሲቪል ነዋሪዎች የዚህ መዋቅር አካል ሆነዋል። አንድ የሮይተርስ ዘገባ እንደሚያመለክተው የአገሪቱ የደህንነት መዋቅር ለሲቪሎች አጫጭር ስልጣኖችን እየሰጡ የረጅም ጊዜ ተጋድሎ እንዴት ማድረግ እንደሚቻል እያስተማረ ነው። ማድሮ በቴሌቪዥን ቀርበው ማንም ይምጣ ሄት ይምጣ ቬንዙዌላን ማሸነፍ አይቻልም፣ እኛ አይበገሮቹ ነን ሲሉ መልእክቱ ለዋሽንግተን ዲሲ ነበር። ብትገቡ ታሸንፍ ይሆናል፣ ነገር ግን በዋጋ ትከፍላላችሁ። ቬንዙዌላን ሁለተኛ ቪትናም ወይም አፍጋኒስታን እናደርጋታለን የሚል ማስፈራሪያ። ነገር ግን የጦር ጠቢዋን አንድ ጥያቄ ያነሳሉ፣ ይህ ስልት በአንደኛው ክፍለ ዘመን ይሰራል? የቬንዙዌላ ወታደር ለሞዙ እዚህ ገባ የሚባል አይደለም። መሳሪያው አብዛኛው ከሩሲያ የተገዛ ያረጀ ብረት ነው። ጫማው ያለቀበት፣ ሆዱን ያልሞላ ወታደር ለአለቃው ብሎ እስከ መቼ ይዋጋል? በሌላ በኩል ደግሞ አሜሪካ ድሮኖችና ሳተላይቶችን በመጠቀም ከሰማዩን የምትዋጋበት ዘመን ነው። ማዱሮ ግን አንድ ነገር ያምናሉ፣ ጦርነት የሚሸነፈው በመሳሪያ ብዛት ሳይሆን በሞራል ጥንካሬ ነው። የሩሲያ ቀይ ጦር ናዚ ጀርመንን በስታሊንግራንድ ሲያሸንፍ መሳሪያው ያረጀ ወታደሩ ይደክም ነበር። ነገር ግን ከቮልጋ ወንዝ በስተጀርባ ለኛ መሬት የለም ብለው በመሸሸጋቸው ኢትለር ጦር ቀበሩት። ማዱሮም በካሪቢያን ባር ዳርቻ የራሳቸውን ስታሊን ግራንድ ለመፍጠር እየተዘጋጁ ነው። ከመጋረጃው በስተጀርባ ግን ነገሮች በተለየ ፍጥነት እየሄዱ ነበር። ስለላ መረቦች እንደሚያሳዩት ማዱሮ ለውጭ ወረራ ብቻ ሳይሆን ለውስጥ መፈንቅለ መንግስትም እየተዘጋጁ ነው። ይህም ፕላን ኦፍ ኢንዲፐንደንሲ 2000 ለአሜሪካ ወታደር ብቻ የተዘጋጀ በጥምር ሳይሆን ታማኝነታቸውን ለሚጠራጠሯቸው የራሳቸው ጀነራሎችም ጭምር የተዘጋጀ የቁጥጥር ሰንሰለት ነው። እያንዳንዱ የዞን አዛዥ ከማዕከላዊ መንግስት ጋር ያለውን ግንኙነት ቢቋረጥ እንኳን በራሱ ተነሻሽነት እንዲዋጋ ታዟል። ይህ ደግሞ ማድሮ ቢታሰሩ ወይም ቢገደሉ እንኳን ጦርነቱ እንዲያቆም የሚያደርግ የመጨረሻው ስልት ነው። የቬንዙዌላ አየር በጥርጣሬና በባዶ ሽታ ታውቋል። ማድሮ የሲሞን ቦሊቫርን ሰይፍ መዘዋል። ትራምፕ ደግሞ የአውሮፕላን ተሸካሚ መርከቦቻቸውን አሰልፏል። በዚህ የድመት እና የተጨዋታ ውስጥ ኢንዲፐንደንሲ 2000 የቬንዙዌላ መዳኛ ቁልፍ ይሆናል ወይስ የጥፋት መጀመሪያ? ይህን ጊዜ የሚመልሰው ይሆናል። ታላላቅ ኢምፔረሮች እና መንግስታት በውጭ ወረራ ከመውደቃቸው በፊት ስጥ ይበሰብሳሉ። ይህን እውነት ለማረጋገጥ ወደ ሮም ታሪክ እንመለስ። ታላቁ ጁልስ ቄሳር ያ ሁሉ ቻይ ንጉሰ ነገስት የሮምን ድንበር እስከ እንግሊዝ የገፋው ጀግና የወደቀው በጠላት ጦር ሜዳ አልነበርም። የወደቀው በሮም ሴኔት ወለል ላይ ነው። ልጄ እያለ በሚጠራውና በሚያምነው በብሩተስ በተሰነዘረበት የጩቤ ይመት ነበር። አንተም ብሩተስ የሚለው የቄሳር የመጨረሻ ቃል እስከ ዛሬ ድረስ የመከዳትና የሴራ ምልክት ሆኖ ይኖራል። ዛሬ ዋና ከተማ በካራከስ በቬንዙዌላ ቤተ መንግስት ሚሊያ ሚራ ፍሎሪስ ኮሪዶሮች ውስጥ የሚሰማው የሹክ ኩታ ድምፅ የየጥንቱን የሮም ታሪክ የሚያስታውስ ነው። የአሜሪካ ስለላ ድርጅት ሲአይ እና ፔንታጎን መረጃዎች አንድ እጅግ ምስጥር የሆነ የቬንዙዌላ ወታደራዊ ሰነድ እጃቸው ገብቷል። ይህ ሰነድ በጦርነት ጊዜ ጠላትን እንዴት መመከት እንዳለባቸው የሚያዝ አይደለም። ይልቁንም ነገሮች ከቁጥጥር ውጭ ቢሆኑ የፕሬዚዳንት ኒኮላስ ማዱሮ ወንበር ቢንገዳገድ በቅድሚያ መታሰር ወይም እርምጃ ሊወሰድባቸው የሚገቡ የራሳቸውን የቬንዙዌላ ጀነራሎችን ስም ዝርዝር የያዘ ነው። አስቡት ተመልካቾች፣ አንድ መሪ ወደ ጦርነት የሚገባው ከወታደሮቹ ጋር አንድ አካል አንድ አምሳል ሆኑ ነው። ማዱሮ ግን ጦርነት የሚመሩት የጀነራሎችን ዝርዝር በኪሳቸው ይዘው ነው የሚንቀሳቀሱት። ይህም የሚያሳየው በካራካስ ያለው አየር ሁኔታ ምን ያህል በጥርጣሬ እንደተመረሰ ነው። አንደር ፕሬዝደንት ትራምፕስ ሊደርሺፕ ማዱሮ ና ስ ስ ስካ በኦክቶበር 23 ቀን የቬንዙዌላ ጦር ግዙፍ ወታደራዊ ልምምድ ሲያደርግ ዓለም የተመለከተው ታንኮች ሲንቀሳቀሱና አውሮፕላኖች ሲበሩ ነበር ነገር ግን ከመጋረጃው በስተ ጀርባ የአሜሪካ ስለላም ሌላ ድራማ እየጠለፈ ነበር የቬንዙዌላ ከፍተኛ የጦር መኮንኖች ስልኮችንና የመገናኛ ሬዲዮዎችን ወደ ቬንዙዌላ ሳይሆን ወደ ቦጎታ ኮሎምቢያ እና ወደ ሳንቶ ዶሚኒኮ ዶሚኒካን ሪፐብሊክ መልእክት ይልኩ ነበር። እነዚህ መልእክቶች ምን ይላሉ እንመልከታቸው። እንደ ስለላ ምንጮች ከሆነ ጀነራሎቹ የሚያወሩት ስርዓቱን ስለመጠበቅ አይደለም፤ የሚያወሩት ስለ ህልውና ነው። መርከቧ ስትሰምጥ አይጦቹ ቀድሞ ይዘላሉ እንደሚባለው የተወሰኑ የቬንዙዌላ ጀነራሎች ማዱሮ ከወደቀ በኋላ የራሳቸውን ሕይወትና የዘረፉትን ሀብት እንዴት ማዳን እንዳለባቸው ከአሜሪካ ወኪሎች ጋር በሶስተኛ ወገን በኩል ድርድር መጀመራቸው ተሰምቷል። ለዚህም ነው የአሜሪካ ባለስልጣናት መፈንቀለ መንግስት በድስት እየተቀቀለ ነው ያሉት። ይህ ብቻ አይደለም። በድንበር አካባቢዎች ታላቅ የሆነ የትዕዛዝ መዋቅር መዛባትም ታይቷል። ካርቴል ዴላስሉስ ወይም የፀሐይ ካርቴል የሚባለው ከፍተኛ ቬንዙዌላ ጀነራሎች የሚሳተፉበት የአደንዛዥ እጽ ቡድን ከአሜሪካ ጋር በሚደረገ የፖለቲካ ጨዋታ ውስጥ እንደ መደርደሪያ ካርድ እየተጠቀሙበት ይመስላል። አንዳንድ ጀነራሎች በድንገት ከስልጣን ይነሳሉ፣ ሌሎች ደግሞ የዓለምን ማብራሪያ ከህዝብ እይታ ይሰወራሉ። ይህ በሶቪየት ህብረት ዘመን ስታሊን የሚያደርገው ታላቁን የማጽዳት ዘመቻ ያስታውሰናል። ዛሬ አብሮ ወራት የበላው ጀነራል ነገ ጠዋት የለም፣ ወይ ታስሯል፣ ወይም ተገልሏል፣ ወይ ደግሞ በድብቅ ከአሜሪካ ጋር ተስማምቶ ወደ ሚያሚ ለመብረር ሻንጦን እያዘጋጀ ነው። ኒኮላስ ማዱሮ ይህን አያውቁም እንዳንል ራሳቸውም የራሳቸው መከላከያ አላቸው። እዚህ ጋር ታሪኩ ይበልጥ ውስብስብ የሚሆነው ማዱሮ ምን ያህል በገዛ ስርዓታቸው ጥርጣሬ እንዳለባቸው የሚያሳየው ማድሮ በገዛ ሀገራቸው ዜጎች፣ በገዛ ወታደሮቻቸው ላይ እምነት ስላጡ የቤተ መንግስት ቁልፍና ግል ደህንነታቸው ለኩባውያን አሳልፈው ሰጥተዋል። ልክ የሮም ነገስታት በሮሚያን ወታደሮች ስላልተማመኑ ፕሮቶሪያ ጋርድ የተባለ ልዩ የጥበቃ ኃይል እንዳዋቀሩት ሁሉ ማድሮም የኩባኔ ስለላ ድርጅት አማካሪዎች በዙሪያቸው አሳልፈዋል። የቬንዙዌላ ስለላ መረብም የጸረ ስለላ ስራውና የፕሬዚዳንት ግል ጠባቂ የሚሽከረከረው በሃቫና በኩባ ሰዎች እጅ ሆኗል። ይህም ለቬንዙዌላ መኮንኖች ትልቅ ውርደትና የክህደት ምልክት ነው። እንዴት የራሳችን መሪ እኛን ንቆ ለባዕዳይ ለራሱን ይሰጣል? የሚለው ጥያቄ በሰራዊት ውስጥ የቁጭት እሳት ለኩሷል። ስለዚህ አሁን ቬንዙዌላ በሁለት ቢላዋ ስለት ላይ ነች። በአንድ በኩል የአሜሪካ አውሮፕላን ተሸካሚ መርከቦች በባህር ላይ ተደቅነዋል። በሌላ በኩል ደግሞ በማዱሮ ዙሪያ ያሉት ጀነራሎች ዓይንና ልብ ተለያይቷል። አንዳንዶች እንደ ብሩተስ ጩቤያቸውን እየሳሉ ሊሆን ይችላል። ትራምፕ ይህንን የውስጥ ስንጥቅ አይተው በቀላል መንገድ ከሆነ መልካም፣ ከባድ ከሆነ ግን ዝግጁ ነን ያሉት ጠላት ሲከፋፈልል ግማሹን ስራ ራሱ ሰርቶላልና እንደሚባለው ነው። ማዱሮስ በቴሌቪዥን መስኮት አይበገሪነን እያሉ ይፎክሩ እንጂ በውስጣቸው ያለው የብቸኝነት ስሜት እና የክዳት ፍርሃት የሚረዱት እንደሳቸው አይነት አምባገነን መሪዎች ብቻ ናቸው። ምክንያቱም በአምባገነኖች አለም ጠላት ሁሌም ከአንገት በላይ የሚያቅፍ ግን ከወገብ በታች ሽጉጥ የያዘ የቅርብ ሰው ነው። በዋሽንግተን ዲሲ በዛ በዓለም ሀያል ቤተ መንግስት ዋይት ሃውስ ውስጥ በኦቫል ኦፊሻል ጠረጴዛ ላይ የሚወሰኑ ውሳኔዎች በሺ ኪሎ ሜትሮች ርቀት ላይ ያለውን ውቅያኖስ የሚያናወጥ አቅም አላቸው። ፕሬዚዳንት ዶናልድ ትራምፕ በዚያ ወሳኝ ሳምንታት ጠዋት ሁለት የተለያዩ የስለላ ሪፖርቶችን አደመጡ። የመጀመሪያው ሪፖርት ማድሮ በጫካ ውስጥ ስላዘጋጁት የሽምቅ ውጊያ ሲተነትን፣ ሁለተኛው ደግሞ የቬንዙዌላ ልክ እንዳሮጌ ቤት በግድግዳ እየተሰነጣጠቀ እንደሆነ የሚያበሰር ነበር። በፖለቲካው ዓለም አንድ ሕግ አለ። ጠላት ሲሳሳት አታቋርጠው ነገር ግን ሲዳከም ተጫነው የሚል ትራምፕ ይህን ሕግ ጠንቅቀው ያውቃሉ። አማካሪዎቻቸው ዙሪያቸውን ከበው ፕሬዝዳንት ሆይ ምን ይሻላል ማዕቀብን ጨምር ወይስ ዲፕሎማሲ እያሉ ሲያቀማሙ ትራምፕ ግን የተለየ መንገድ መረጡ የታሪክ ተመራማሪዎች የአካሄድ የቱዶር ሪዞልቬት ትልቅ ዱላ ፖሊሲ ብለው ይጠሩታል ሪዞልቬት ለስለስ ብለ ተናገር ነገር ግን ትልቅ ዱላ በእጅ ይዘ ተንቀሳቀስ ይሉ ነበር ትራምፕ ግን ለስለስ ብሎ መናገር ተተው ትልቁን ዱላ ብቻ መዘዙ። ያ ዱላ ስሙም ዩኤስኤስ ጄራልድ አር ፎርድ ይባላል። ይህ ዝም ብሎ የባህር መርከብ አይደለም። ይህ በሰው ልጅ የምህንድስና ታሪክ ውስጥ ከተሰሩ የጦር ማሽኖች ሁሉ እጅግ ግዙፍ፣ እጅግ ዘመናዊና እጅግ አስፈሪው የሚንሳፈፍ ከተማ ነው። ርዝመቱ ከሶስት እግር ኳስ ሜዳዎች ይበልጣል። ክብደቱ መቶ ሺህ ቶን ነው። በኒኮላር ኃይል የሚንቀሳቀስ ሲሆን ለአመታት ያህል ነዳጅ መቅዳት አይጠበቅበትም። ይህ ብረት ደሴት በሁድ ውስጥ ከ75 በላይ የጦር ጀቶችንና ሄሊኮፕተሮችን ይይዛል። በውስጡ 4500 በላይ ወታደሮችንም አስፍሯል። የዚህም መርከብ አቅም ብቻውን ከብዙ ዓለም ሀገራት አጠቃላይ አየር ኃይል ይበልጣል። ትራምፕ ትእዛዝ ሰጡ፣ የዩኤስኤስ ጄራርድ አርፎርድ ወደ ካሪቢያን ይንቀሳቀሳሉ። አስቡት ተመልካቾቻችን፣ በ16ኛው ክፍለ ዘመን የስፔን ንጉሥ ፊሊፕ ዳግማዊ እንግሊዝን ለመውረር ስፓኒሽ አርማንዳ የተባለ ግዙፍ ኃይል አሰልፎ እንደነበር ታሪክ ያስታውሰናል። አለማው እንግሊዝን በብዛት አስፈራርቶ ማንበርከክ ነበር። ዛሬ ትራምፕ በዘመናዊ መልኩ እየሰሩት ያሉት ይህን ነው። ይህ አይነቱ አካሄድ በወታደራዊ ሳይንስ የመርከብ ላይ ዲፕሎማሲ ይባላል። ወይም ደግሞ ጋምቦት ዲፕሎማሲ፣ መርከቦች በጠላት ደጃፍ አቁመ ሳትተኩስ ዓላማን ማሳካት። የጦር መርከቡ ብቻውን አልነበረም። አጥፊ መርከቦች፣ ሚሳኤል ተሸካሚዎችና የባህር ውስጥ ሰርጓጅ መርከቦች ተከትለው ጉዞ ጀምረዋል። የካሪቢያን ባህር ከብረት ክምር ተሞላ። የአሜሪካ ባህር ኃይል አንድ አራተኛ የሚሆን አቅሙ አሁን በቬንዙዌላ ደጃፍ ላይ ተቀምጧል ይህ ለኒኮላስ ማዱሮ ግልጽ መልእክት ነው የአንተ የጫካ ውስጥ የሽምቅ ውጊያ ከዚህ የብረት ጭራ ጋር ማወዳደር አይችልም የሚል ትራምፕ በጋዜጣዊ መግለጫቸው ላይ ሲናገሩ ነገሩን አቅልለው አቀረቡት ይህ ለቬንዙዌላ ህዝብ ድጋፍ ነው አደንዛዥ ዕጽን ለመቆጣጠር ነው አሉ ነገር ግን አንድ ጋዜጠኛ ወሳኝ ጥያቄ ጠየቀቻቸው ክብር ፕሬዝዳንት ይህ የጦርነት ማወጃ ኃይል አይደለም ወይ ይህ ድርጊት ስትል ጠየቀች ትራምፕ መለሱ። እኛ ሕይወትን ማዳን እንችላለን። ነገሮችን በቀላሉ መንገድ ወይም ኢዚዌ ማድረግ ከቻልን ጥሩ ነው። ካልሆነ ግን በከባዱ መንገድ ወይም ሃርድዌር ማድረግ ካለብንም ችግር የለውም ሲሉ መልሰዋል። ይህ ንግግር በዲፕሎማሲያዊ ዓለም የዳይሞክላስ ሰይፍ እንደማለት ነው። በማድሮው ጭንቅላት ላይ በቀጭን ክር የተንጠለጠለ ሰለታማ ሰይፍ። ምርጫው ለቬንዙዌላ መሪ ሁለት ነው። ወይ እጅ መስጠት እና በቀላሉ መንገድ ስልጣን መልቀቅ አለበዚያ፣ ደግሞ ዩኤስኤስ ጄራልድ አርፎርድን እሳት መቅመስ። ትራምፕ ይህንን የድንገተኛ ውጥረት ስትራቴጂ ሲጠቀሙ ዋና ዓላማቸው ማድሮን ማስደንገጥ ብቻ ሳይሆን እያወላወሉ ያሉትን የቬንዙዌላ ጀነራሎች ውሳኔ ማስቀየር ነው። አንድ ጀነራል ከቤተ መንግሥት መስኮት ሲመለከት ማድሮን ያህል፣ ወደ ባህር ሲመለከት ደግሞ የአሜሪካ የባህር ላይ ግዙፍ መርከቦችን ያህል ማንን ይመርጣል? ከአሸናፊው ጋር መቆም ወይስ ከተሸናፊ ጋር መውደቅ? ትራምፕ እየተጫወቱት ያለው ይህንን የስነ ልቦና ጦርነት ነው። ድንጋጤና ግርምት የተባለ ስትራቴጂ ተጠቅማ ነበር። ጠላት እጅግ በብዛት በተራቀቀ ኃይል አስደንግጦ የመዋጋት ሞራሉን መስበር። አሁን በካሪቢያን ባህር ላይ የቆመው መርከብ ተኩስ ባይከፍትም እንኳን ጥላው ብቻ ቬንዙዌላን ጨለማ ልብሷታል። ነገር ግን እንደዚህ አይነት ግዙፍ የኃይል አሰላለፍ ያለ መዘዝ አይመጣም። የፊዚክስ ሕግ እንደሚለው ለእያንዳንዱ ድርጊት ተመጣጣኝና ተቃራኒ ምላሽ አለው። ትራምፕ ድንጋዩን ወረወሩት፣ ሞገዱ ግን እስከ ሞስኮ ቤጂንግና ሀፋና ድረስ ተሰምቷል። ተመልካቾቻችን በፖለቲካ ሳይንስ አንደጋለ ማንም ሀገር ደሴት አይደለም። በቬንዙዌላ የተተኮሰችው ጥይት ሞስኮ ላይ መስኮት ተሰብራለች። በአቫና የተጠነሰሰ ሴራ ዋሽንግተን ላይ የመሬት መንቀጥቀጥ ይፈጥራል። ዛሬ በቬንዙዌላ ምድርና በካሪቢያን ባህር ላይ የተደገሰው ድግስ የሁለት አገራት ጉዳይ ብቻ ሆኖ አልቀረም። ዓለም በሁለት ጎራ ተከፍሎ ጥርሱን እያፋጨ ነው። ይህ ሁኔታ ወደ 1962 የኩባ ሚሳይል ቀውስ ይወስደናል። በዛን ጊዜ ዓለም በኒኩለር ጦርነት አፋፍ ላይ ደርሳ ነበር። ዛሬ ታሪክ ራሱን እየደገመ ነው። ልዩነቱ የዘንድሮ ተዋኒዎች እና ቴክኖሎጂ መቀየሩ ብቻ ነው። የአሜሪካ ግዙፍ መርከብ ዩኤስኤስ ጄራርድ አር ፎርድ በካሪቢያን ባህር ላይ መልቁን ሲጥል የመጀመሪያው ጩኸት የተሰማ ከጎረቤት ኩባ ነበር። የኩባው ፕሬዚዳንት ሚጌል ዲያስ ካኔል ልክ እንደ ቀድሞ መሪ ፊደል ካስትሮ ለአብዮት ያላቸውን ታማኝነት አረጋገጡ። ይህ ኢምፔሪያሊስቶች ሀገራችንን ለማተራመስ የሚያደርጉት ሙከራ ነው አሉ። ኩባ ለቬንዙዌላ ዝም ብሎ ወዳጅ አይደለችም፣ የነፍስ አባት ናት። የማድሮ ደህንነት መዋቅር የተገነባው፣ የቤተ መንግስት ጥበቃ የተዘረጋው በኩባ ምህንድስና ነው። ስለሆነም ማድሮ ከተነኩ ሀቫና ወይም ኩባ እንደተነካች ትቆጠራለች። ነገር ግን የጂኦፖለቲካው ጨዋታ ዋና ተዋናይ ሩሲያ ናት። ሞስኮ ዝም ብላ አልተመለከተችም። የሩሲያ የውጭ ጉዳይ ሚኒስትር ጠንከር ያለ ማስጠንቀቂያ ለአሜሪካ ልኳል እጃችሁን አንሱ የሚል ተመልካቾች፣ ይህ ማስጠንቀቂያ ባዶ ጫት አይደለም። ሩሲያ ከ2019 ጀምሮ ወታደራዊ አማካሪዎቿን የቴክኒክ ባለሙያዎቿንና የዋግነር ግሩፕ ቅጥረኛ ወታደሮቿን በቬንዙዌላ አሰማርታለች። የአሜሪካ አውሮፕላኖችን ከርቀት የሚለዩ ራዳሮችና የአየር መከላከያ ስርዓቶችንም በሩሲያ እየተዘመኑ ነው። ይህም ለአሜሪካም የሞኖር ዶክትሪን ጥፊ ነው። አሜሪካ በምዕራብ ንፍቀ ክበብ የኔ ግዛት ነው፣ የውጭ ኃይል መግባት የለበትም የሚል የዘመናት ፖሊሲ አላት። ሩሲያ ግን በጠራራ ፀሐይ በአሜሪካ ጓሮ ውስጥ ገብታ የጦር ካምፕ እየገነባች ነው። በሌላ በኩል ዘንዷ ቻይና አለች። ቻይና እንደ ሩሲያ በወታደራዊ የጡንቻ ትመካም፣ መሳሪያዋ ኢኮኖሚ ነው። ቤጂንግ በቬንዙዌላ ነዳጅ ማውጫ ላይ በቢሊዮን ዶላር የሚቆጠር ኢንቨስትመንት አላት። የማዱሮ መንግስት ስትንፋስ ሆኖ የቆየው የቻይና ገንዘብ ነው። ቻይናውያን ቴክኒሽያኖች አሁንም ማራካዊ ሀይቅ አካባቢ ነዳጅ በማውጣት ስራ ተጠምደዋል። ቻይና በዝምታ ነገር ግን በትኩረት የአሜሪካን እንቅስቃሴ ትከታተላለች ለእነሱ ማዱሮ መውደቅ ማለት የቢሊዮን ዶላር ኪሳራ ማለት ነው የተባበሩት መንግስታት ድርጅት የአለም ፖሊሲ እየተባለ የሚጠራው ድርጅት በዚህ ጉዳይ ላይ አቅመ ቢስ ሆኗል። በቬቶ ጦርነት ተሽመርምዷል አሜሪካ ያቀረበችውን ረቂቅ ሩሲያና ቻይና ውድቅ ያደርጉታል ሩሲያ ያቀረበችው አሜሪካ ውድቅ አድርጓለች ሜክሲኮና አርጀንቲና እባካችሁ ተረጋጉ ብለው ቢማጸኑ ለዝሆኖች ጸመሃል የእነሱ ድምፅ እንደ ጉዳንጩ አሁን ቬንዙዌላ በጭንቅ ውስጥ ናት። በአንድ በኩል ማድሮ ኢንዲፔንደንሲ ብለው የሸረቡት የሽምቅ ውጊያ መረብ አለ። በሌላ በኩል የአሜሪካ የባህር ኃይል እንደ አጥንት በጉሮሮ ላይ ተሰንቅሯል። ቬንዙዌላ ልክ እንደ ባሩድ በርሜል አንድ አነስተኛ ብልጭታ ብቻ ተጠብቃለች። ማን ያሸንፋል? የትራምፕ የባህር ኃይል ወይስ የማድሮ የጫካ ውስጥ ስልት? ወይስ እንደተለመደው ንጹሐን ዜጎች የዚህን ሀያል ጨዋታ ሰለባ ይሆናሉ? የታሪክ መጽሐፍ እንደሚነግሩን እንደ አይነት ውጥረቶች ብዙ ጊዜ የሚያበቁት ባልተጠበቀ አቅጣጫ ነው። አንዳንዴ በታላቅ ጦርነት፣ አንዳንዴ ደግሞ በውስጥ ሴራ በሚደረግ መፈንቅለ መንግስት። ነገር ግን አንድ ሁኔታ አለ፣ ጸሐይ በካሪቢያን ባህር ስትጠልቅ የምትተወው ብርሃን የሰላም ሳይሆን የደም ቀለም የመሰለ ቀይ ነው። የእኛም የዚህን ዓለም አቀፍ ድራማ ፍጻሜ በጉጉት እንጠብቃለን። ለዛሬ ያዝንላችሁ ዝግጅት ይህን ይመስል ነበር። በሌላ ዝግጅት እስከምንገናኝ ቸርንሰብት!